ሰላም ውድ የእልፍኝ ወግ ቤተሰቦቻችን ዛሬም እንደተለመደው እናንተ ጋር ብረን ልንቆይ መጥተናል። ዛሬም በመሰለ ለማ ሀብተወልደ የተዘጋጀውን ሊቁ አለቃ ገብረሐና የሚለውን መጽሐፍ አራተኛ ክፍል ወደ እናንተ ይዘን እንቀርብላችኋለን። ከዚህ በፊት ያሉትን ሶስቱን ክፍሎች እንደሰማችኋቸውና እንደወደዳችኋቸው ተስፋ እናደርጋለን። ዛሬ አራተኛና የመጨረሻ ያደረግነውን ክፍል ይዘንላችሁ እንቀርባለን። በዚህም በአራተኛው ክፍላችን የሊቁ አለቃ ገብረሐናን የማይጠገቡና ወዝ ያላቸው ቀልዶችን ይዘንበታል። አብራችሁን ቆዩ። ከምኔው ድመት ሆንሽ? ለአበጋ ጊዮርጊስ አምባ ውስጥ አለቃ ገብረሐና ከባለቤታቸው ከወይዘሮ ማዘንጊያ ጋር ዕለቱም ሙሉ ለቅሶ ውለው ሁለቱም ደክሟቸውና አርቧቸው ይመለሳሉ። ቤትም እንደደረሱ አለቃ ማዘንጊያን በይ እስቲ ቶሎ ገብተሽ የምንበለው አዘጋጂ አሏቸው። ወይዘሮ ማዘንጊያ ወደ ማጀት ገብተው እንዳዘጋጁ ከወጡም ከእንጀራውም ጎረስ ጎረስ ያደርጋሉ። አለቃ ገብረሐና ወይዘሮ ማዘንጊያ ስለዘገዩባቸው ማዘንጊያ ማዘንጊያ ብለው ሲጠሯቸው ወይዘሮ ማዘንጊያ በጉርሻቸው ምክንያት አቤት ለማለት አቅቷቸው፣ ሲሉ አለቃ ገብረሐና ወላዲተ አምላክ ማዘንጊያ ከምኔው ድመት ሆንሽሳ? አሏቸው። ተምሯል እንጦጦ፣ ከጎዳናው መሃል አለቃ ገብረሐና አንድ መኮንን ያገኛሉ። መኮንኑም አለቃ ለመሆኑ ልጅ ወልደዋል? ብሎ ይጠይቃቸዋል። አለቃ ገብረሐናም አዎ፣ ትልቅ ወንድ ልጅ አለኝ ይሉታል። መኮንኑም መልሶ ለመሆኑ ልጅህ ተምሯል? ቢሏቸው አለቃ ገብረሐናም እንዳይሾም ነው ብለው መለሱለት። ሺ ነዋ። ኮስታራዋ እቴጌ ጣይቱ አንድ ወቅት በተራቸው አለቃ ገብረሐና ላይ ጨዋታ መጫዋት አሰቡና አለቃ ገብረሐናን ደግሰው አስጠሯቸው። እቴጌ ጣይቱ፣ አለቃ ገብረሐና መብላት መጠጣት ትችላለህ፣ ወደ ውጭ መውጣት ግን አትችልም አሏቸው አለቃ ገብረሐናም እሺ ብለው ሲበሉና ሲጠጡ ቆዩ ኋላ ሽንታቸው መጣና መላ የማያጡት አለቃ ገብረሐና እቴጌ እረ ቴጌ ብለው ተጣርተው ለመሆኑ ቁጥር ያውቃሉ ብለው ይጠይቋቸዋል እቴጌም እንዴታ አሉ ዘና ብለው አለቃ ገብረሐና እንግዲህ አውስ 500 እና 500 ስንት ነው አሏቸው እቴጌም ሽናዋ ሲሉ አለቃ ገብረሐና አይ ጥሩ እቴጌ ከፈቀዱልኝማ ወጥቼ ሽንት ያልሽና ብለው ከተቀመጡበት ተነስተው ወጡ ቤት ሲቃጠል አለቃ ገብረሐና ኪንታሮታማቸው ናበጋ ጊዮርጊስ ቤታቸው ተኝተው ሳሉ በዚያን ወቅት በጋለ ብረት እጢም ሆነ ባጭ ማቃጠል የተለመደ ነበር። የቀያቸው ብልህ ገበሬ አለቃ ገብረሐናን ኪንታሮታቸውን ሲያቃጥል አለቃ ገብረሐና በድንገት ያመልጣቸዋል። ይህ ብልህ ገበሬ ምን ነውሳ አለቃ ቢላቸው፣ ምን ነው ጃል ቤት ሲቃጠል ጓዝ አይወጣም? ብለው መለሱለት። እንዳፍሽ ያርግልኝ። ወቅቱ በጋ ነበርና በወበቁ ምክንያት አለቃ ገብረሐና ብዙ ጊዜ ብጉንጅ ወጣባቸው ነበር። አፏ ሞጥሟጣ የሆነች የቀያቸው ገበሬ ሚስት አገረ ሰብ መድኃኒት ታውቅ ይታውቅ ነበርና ልትጠይቃቸው መታ የአለቃ ገብረሐናን ብጉንጅ ካየች በኋላ አለቃይ ዛሬ ሳ ሞጥሞጧል ትላችኋለች አለቃ ገብረሐናም ፈጠን ብሎ እንግዲያውስ ካልሽማ እንዳፍሽ አድርግልኝ አሏት ንሺ ማዘንጊያ አለቃ ገብረሐና በእርጅና ዘመናቸው ህመም አጥቅቷቸው ነበር አንድ ጠያቂ ቤታቸው መጥቶ አለቃ ገብረሐና ታመው ቀልዱን አለመተዋቸውን አይቶ አለቃ ብሎ ተጣርቶ እናስ መቼ ይሆን ይህንን ቀልድ የሚተው ቢላቸው፣ አለቃ ገብረሐና ንሺ ማዘንጊያ አንድ ማድጋ በሶ በስልች አድርጊና ክንዴ ላይ ሰሪልኝ አሉ። ቆዳ ሳለፋልህ ልኑር። የአለቃ ገብረሐና ህመም እየጠና ሄዶ ሳለ በመጨረሻዎቹ ዘመናት አካባቢ ላይ ጣና ሐይቁ ውስጥ የሚኖር አንድ ቆዳ አልፊ ሊጠይቃቸው ናበጋ ጊዮርጊስ ቤታቸው መጥቶ፣ አለቃ ዛሬ እስደከሙ ሰውነቱም ቀዝቅዟል ሊሞቱ ነው መሰል ቢላቸው፣ አለቃም እንግዲያውስ ቆዳ ሳለፍ አልኖርም ብለው አሳረፉት። ልጄ ብሬ። አለቃ ገብረሐና በበቅሏቸው ከሸዋ ወደ ጎንደር ሲጓዙ ሌሎች በአህያና በፈረስ ተጓዥ መንገደኞችን አባይ አቀበቱ ላይ ያገኟቸውና ከአባይ በረሃ ሽፍቶች ዝርፊያ ለመዳን የተጓዥ መንገደኞችንና የራሳቸውን ገንዘብ እንዲሁም ንብረት እንደ ሞተ ሰው አስመስሎ ገንዘው አሸክመው የአባይን በረሃ ይዘቀዝቃሉ። አባይ ወንዝ አጠገብ ሲደርሱ የአባይ በረሃ ሽፍቶች አገኟቸዋል። ሽፍቶቹ ምንድን ነው እርሱ አባ ብለው አለቃ ገብረሐናን ይጠይቋቸዋል። አለቃ ገብረሐና ልጄ ብሬ ነው ተስቦ ይዞት ሞተብኝ ብለው ለቅሷቸውን አቀለጡት። ከተጓዥ መንገደኞች ጋር ሽፍቶችም ሀዘን ገብቷቸዋል። ሌሎቹም እንዳይተናኮሏቸው አፋፍ ድረስ ሸኝተዋቸው ወደ በረሃው ገቡ። መላስ ብቻ ወይዘሮ ማዘንጊያ ወጥ ሲሰሩ በእጃቸው ደጋግመው እየላሱ ሲቀምሱ አለቃ ገብረሐና አይተው ታዝበዋቸዋል። ወጡን ሰርተው ከምድጃው አውጥተው ገበታ ላይ ሊያስቀምጡ ሲሉ ረጅሙ ቀሚሳቸው አደናቀፋቸውና ወጡ ሲፈስ ጊዮርጊስ ብለው ጮሁ። አለቃም ፈጠን ብለው አይ መላስ ብቻ ብለው አሏቸው። ተዝካራችንን እንብላ። አጉል ልማድና ህገ ስርዓት ሆኖ በድሮ ዘመን ሰው በሰው እጅ ከሞተ ውሃ ከወሰደው ከዛፍ ወይንም ከድልድይ ላይ ወድቆ ከሞተ ፍትሐትና ተስካራ ይደረግለትም ነበር። ታዲያ በጎንደር አንድ ሀብታም ውሃ ታሎ ስዶት ይሞትና ዘመዱ ፍትሐት እንዲደረግለት ካህናቱን ይጠይቃል። ካህናቱም በፍጹም አይሆንም ብለው ከለከሉት። የሀብታሙ ሰው ዘመድም አለቃ ገብረሐና ዘንድ ይሄድና ይለምናችኋል። አለቃ ገብረሐናም ካህናቱ ዘንድ ሄደው እኛም ቸገረን ማርልን ማርልን ብንል ተዝካራችንን እንብላ ፈጣሪ ቢፈልግ ገሃነም ያስገባው አሏቸው። ሰክሬ እንዳልወድቅ ነው አለቃ ገብረሐና ራስ ወሌ ዘንድ እንግድነት ሄደው ሳለ አንድ ብርሌና አንድ ዋንጫ ጠላ ጠጥተው ሳይጠቅማቸው ለመሄድ ይነሳሉ። እየወጡ ሳለ ታዲያ ድንገት ተደናቅፈው ሲንገዳገዱ አሽከርየው ደገፍ ያደርጋቸዋል። አለቃ ገብረሐናም ወደ አሽከሩ ዞር ብለው ሰክሬ እንዳልወድቅ ነው ብለው መለሱለት። ሳይጨስ አታቃልሉም። አለቃ ገብረሐና ከዘመዶቻቸው ጋር ወረታ ቅዳሜ ገበያ እየሄዱ ሳለ ድንገት አስሏቸው ያመልጣቸውና ይፈሳሉ፣ ድምፁም ይሰማል። ወዲያው ዘመዶቻቸው ይሰሙና ረጭ ብለው ጨዋታቸውን ያቆማሉ። ይህንን የተገነዘቡት አለቃ ገብረሐና ወደ ዘመዶቻቸው ዞር ብሎ አሃ እናንተስ ሳይጨስ አታቃልሉም? ብለዋሏቸው ቋንጣ የያዘች አለቃ ገብረሐና ጎረቤት ድንቡጭዬ የሆነች ሳዱላ አዲስ ልብስ እንደተሰፋላት አሳይታ የአለቃ ገብረሐናን ጉልበት ስማ ለመመረቅ ፈልጋ ወደ አለቃ ገብረሐና ቤት ትሄዳለች ቤት እንደገባች አለቃ ከመደቡ ላይ ተጋድመው አገኘቻቸው የተኙ መስሏት ያስጎመጃትን የተሰቀለ ቋንጣ እያወረደች መብላት ትጀምራለች። አለቃ ገብረሐናም የተኙ መስለው ሳዱላዋ የምታደርገውን ይከታተላሉ። ሳዱላዋ ወደ ምድጃው ተጠግታ እሳት መሞቅ ትጀምራለች። አለቃ ገብረሐናም ከእንቅልፋቸው እንደተነሱ አስመስለው ድምፅ አሰሙ። ሳዱላዋም አለቃ ገብረሐናን አዲስ የተሰፋልኝን ላሳዩወት በመጣ ተኝተዋል ብላ አጎንብሳ የአለቃ ገብረሐናን ጉልበት ሳመች። አለቃ ገብረሐናም ቀን አድርገው ግንባሯን ከሳሟተ በኋላ መልካም ልብስ መልካም ልብስ ቋንጣ የያዘች ይህችስ ለብዙ ቀናት ትሆናለች ብለው በዘዴ መለሱላት። ማን ተቀጣ ይለዋል? አንድ ወቅት አለቃ ገብረሐና አይናቸውን አሟቸው ውይ ውይ ውይ እያሉ ሲያቃስቱ ወይዘሮ ማዘንጊያ ይሰሟቸዋል። ወይዘሮ ማዘንጊያ አለቃ አይዞት አይዞት፣ የአይን ህመም እኮ ለክፉ አይሰጥም ይሏቸዋል። አለቃ ገብረሐናም ምንድን ነው የምትዩ ማዘንጊያ? አሁን በእኔ ቢጀመርስ ማን ተቀጣ ይለዋል ብለው መለሱላቸው። መጽሐፉ እንዴት ይሰራዋል ከአጼ ቴዎድሮስ ከአጼ ዮሐንስ እስከ ዳግማዊ ሚኒሊክ ዘመነ መንግስት ድረስ በተለያዩ ሃይማኖት ስርዓቶች ላይ ክርክር ነበር አሳ አጥንት ያለው የሌለው አሳ በጾም መበላት አለበት የለበትም ከብዙ አወዛጋቢ ክርክሮች ውስጥ ይገኙበታል ሁለቱ ሰዎች በአሳ በጾም መበላትና አለመበላት ላይ ተከራክረው ወደ አለቃ ገብረሐና ቤት ናበጋ ጊዮርጊስ ይሄዳሉ፣ እንዲዳኙቸው ማለት ነው። እዛም እንደደረሱ አለቃ ገብረሐና ከባለቤታቸው ከወይዘሮ ማዘንጊያ ጋር ከጣና ሐይቅ የመጣ አሳ ሲበሉ ያገኟቸዋል። ከሁለቱ ሰዎች አንደኛው አለቃ፣ ለመሆኑ አሳ በጾም መጽሐፉ ይሰራዋል ብለው ይጠይቋቸዋል። አለቃ ገብረሐናም ሚስቴ ማዘንጊያ በቅባኑ ጊዜት ደና አድርጋ ትሰራዋለች እንጂ መጽሐፉማ እንዴት ይሰራዋል? ብለው ሸኟቸው። ተኖረና ተሞተ። አለቃ ገብረሐና የሚያውቋትና ዘወትር የሚጠይቋት አንዲት ደሃ ሴት ነበረች። በመሃል በሞት አይቀርምና ይቺ ሴት በድንገተኛ ሕመም ታማ ትሞታለች። ሞታም ሰዎች ሲያለቅሱ አለቃ ገብረሐና ከሴትዮዋ ደጃፍ ይደርሳሉ። አለቃ ገብረሐናም ሰዎቹን ምንድን ነው ምን ሆነ ብለው ይጠይቋቸዋል። ሰዎቹም ሴትዮዋ ሞቱ ይሏቸዋል። አለቃ ገብረሐናም የትኛዋ ሴትዮ ብለው ይጠይቋቸው ያቺ ችግረኛይቱ ሴትዮ ብለው ሰዎች ይመልሳሉ። አለቃ ገብረሐናም አይ ተኖረና ተሞተ ብለው አዘናቸውን ተናገሩ። አርባእቱ እንስት። ከአፄ ቴዎድሮስ ዘመን ጀምሮ አምስት አልባሳት ካልሞሉ ሁለት ቄስና ሶስት ዲያቆን ቅዳሴ አይከናወንም ነበር። አንድ ቀን አንድ አሟይ ታሞ ስለቀረ አራት ሆነው ቅዳሴ መሐሌት ያደርጋሉ። አለቃ ገብረሐና ከተማሪዎቻቸው ጋር ቤተ ክርስቲያን ሲደርሱ ካህናቱ አለቃ ቅዳሴ ከሚታጎል ሕመምተኛው ስጋው ደሙን ሳይቀበል ከሚሞት ብለን አራት ሆነን ቅዳሴ ቀደስን ጠዋት ነው ይሏቸዋል። አለቃ ገብረሐናም እንዲህ ይሄማ ምን አለ እናንተ አርባእቱ እንስሳት ብለው አሏቸው። ሌሎቹን ጠይቂ አንዲት የጎረቤት ዶሮ የተሰጠሃል እየበላች ወይዘሮ ማዘንጊያና አለቃ ገብረሐናን ታስቸግር ነበር። አንድ ቀን አለቃ ገብረሐና ይችን ዶሮ ማባረሯን ትተው ዶሮቤቱን ይዘዋት ከገበያ እንደገዙ አስመስለው ለባለቤታቸው ማዘንጊያ ይሰጧታል። ወይዘሮ ማዘንጊያ ዶሮዋን አሳርደው ዶሮ ሰርተው ሲበሉ ሳለ ዶሮ የጠፋበት ጎረቤት ከውጭ ሆና አለቃ ብላ ተጣርታ ዶሮዬ የጠፋችብኝ አላያችሁ ምን ብላ ትጠይቃችኋለች። አለቃ ገብረሐናም ወጣ ብለው እንዴት ዓይነት ናት እቴ ብለው ጠየቋት። እርሷም ጉተና ወርቃማ መልካም ጎዛም ናት ትላችኋለች። አለቃም እቴ ዶሮዬ ሰርናት ብትኖሮ እንሰጥሽ ነበር። አንቺ የጠፋብሽ ጉተና የኛይቱ ሰር ስለሆነች ከሌሎቹ ዘንድ ሂጂና ጠይቂ፣ ብለዋሏት። ሰርናት ማለት ሰሙ ወጥ ሆኖ ዶሮዋ ተሰርታለች፣ ሲሆን ወርቁ የእኛ ዶሮ ሹሩባ የተሰራች ናት። በጎንደር ጉተና ማለት ያላደገ ፀጉር ማለት ነው። እንዲህ ብለው በቅኔ ሴትዮዋን አሳልፏት። አንቺ ጋር ፈልጊያት። የገጠር ሴቶች ዋነኛ ስራ ከማሳ ስራ መልስ ወተት መናጥ ነበር። ወይዘሮ ማዘንጊያ በቤታቸው እና በጋ ጊዮርጊስ ወተት ሲንጡ ድንገት ያመልጣቸዋል። አለቃ ገብረሐና ከመደቡ ላይ ተኝተው ነበርና ወይዘሮ ማዘንጊያ አለቃ ገብረሐና መስማታቸውንና አለመስማታቸውን ለማረጋገጥ ጋቢያቸውን ከፊታቸው ላይ ሲገልጡ አለቃ ገብረሐና ነቃ ብለው እምዬ ማዘንጊያ እኔ ጋር አልመጣችም እዙ አንቺ ጋር ፈልጊያት አሏቸው። ከጓሮ እሰሪው። አለቃ ገብረሐና ታመው ተኝተው ሳለ ከጎረቤት አንዲት ባልቴት ልትጠይቃቸው ወተት ይዛላቸው ትሄዳለች። እንደደረሰችም እንዴት ከረሙ ህመም ወስድ፣ ተሻሎት ብላ ከጠየቀቻቸው በኋላ ትንሽ የላም ልጅ ይዤሎት መጥቻለሁ ትላችኋለች። አለቃ ገብረሐናም እግዚአብሔር ይስጥልኝ በይው ሰጂና፣ ከጓሮ ሰሪው አሏት። አሬን ሊያሳራኝ። አለቃ ገብረሐና ከአንድ ባለጸጋ ላይ ገንዘብ ተበድረው በወቅቱ የተበደሩትን ገንዘብ ባለመክፈላቸው ሽማግሌ ቢልክም ሊሆንለት አልቻለም። ባለጸጋው ተናዶ አለቃ ገብረሐናን ባገኘበት ቦታ ሲያገኛቸው እንደሚገላቸው ለሰው ተናገረ። አለቃም የስሚ ስሚ የባለጸጋውን ሀሳብ ይሰማሉ። አንድ ወቅት ከገበያ መልስ አውላላ መንገድ ላይ ይህንም ባለጸጋ ያዩታል። ባለጸጋውም ጦሩን ይዞ ሲሮጡም እየሮጠ ይከተላቸዋል። አለቃ ገብረሐና ፈጠን ብለው ከመንገዱ ወጡና እዳሪ እንደሚወጣ ሰው ሱሪያቸውን ፈተው ቁጭ አሉ። ባለጸጋው ከርቀት እስኪነሱለት ድረስ ጦሩን ፊት ለፊት ሰክቶ ይጠብቃቸዋል። ያለወትሯቸው ከመንገድ ዳር እዳሪ የተቀመጡትን አለቃ ገብረሐናን የሚያውቁ ሰው አይቷቸው፣ ሰውየው አለቃን እዚህ ምን ይሰራሉ ብሎ ይጠይቃቸዋል። አለቃ ገብረሐና አሬን እያራሁ ነው አሉት። እና ታዲያ ይህ ፊትለፊት በርቀት የቆመው ሰው ምንድን ነው ብለው ሰውየው ይጠይቃቸዋል። እሱማ አሬን ሊያሳራኝ ነው ብለው መለሱለት። ይህንን የሰማው ባለጸጋ ተናዱ፣ ጥሏቸው ሄደ። እሺ እማራለሁ አለቃ ገብረሐና ናበጋ ጊዮርጊስ እያሉ ሽማግሌው ሕመም የሚጸናባቸው ነበርና የጎረቤት ገበሬ ጠይቋቸው ሲወጣ አለቃ ገብረሐና ብሎ ተጣርቶ እንግዲህ እግዚአብሔር ይማሮት አላቸው። አለቃ ገብረሐና ፈጠን ብለው እሺ እኔ እማራለሁ፣ እኔ መቼ አልማርም አልኩ ብለው መለሱለት። እርሱን አድርጋልህ ሄደች። በተጣሉ ባልና ሚስት ዘንድ እርቅ ለማስፈን ሰዎች አለቃ ገብረሐናን ጨምሮ በጎንደር መሐል አምባ ሸንጎ ተቀምጠዋል። ከባለቤቷ ጋር ታራቂ ባልቴት ሸንጎ ላይ ከተቀመጠው አንድ ሰው ጋር እንደምትወሰልት ወሬ ይሰማና ትጠረጠርም ነበር። ይህንን የሚያውቁት አለቃ ገብረሐና ባልየው ቀድሞ መጥቶ እሷ ቀርታ ነበር። ባልየው አለቃ ገብረሐናን እያየ እሷ አልመጣችም እንዴ? እና ሴት ሄደች ብሎ ይጠይቃቸዋል። አለቃ ገብረሐናም ሰውየው ባለበት መንገዱን እያሳዩ እርሱን አድርጋልህ ሄደች አሉት። ሰውየውም መንገዱን ያሳዩት መስሎት ጎዳናውን ይዞ ሚስቱን ፍለጋ ገሰገሰ። ደምቢያን አልከልልበት! ጭራ መያዝ አለቃ ገብረሐና ይወዱ ነበር። የሚይዟትም ጭራ እንደ አለቃ ገብረሐና አጭር ነበረች። አንድ ሰውዬ ከመንገድ ያገኛቸውና አለቃ ብሎ ተጣርቶ፣ ይችን አጭር ጥላ ለምን ይይዟታል? እርሶ ትልቅ ሰው ኖት፣ ለእርሶ የምትገባ አይደለችም ይላቸዋል። አለቃ ገብረሐናም እባክህ ወንድሜ ለእኔ ፊት ትበቃኛለች፣ እኔ ደምቢያን አልከልልባት አሉት። ካእብ ነው። ከጎንደር ወደ አዲስ አበባ ከአንድ ተማሪያቸው ጋር አለቃ ገብረሐና ሲሄዱ አባይ በረሃው ላይ ሽፍታ ያገኛቸዋል። ሽፍታው ሁለቱንም ፈትሾ ገንዘብ ስላላገኘ ተናዶ መጀመሪያ ተማሪውን፣ ለጥቆም አለቃ ገብረሐናን በያዘው በትር ይመታቸዋል። ዱላው ምንም ምላሽ ያላገኘለት ሽፍታው ተማሪውን አንድ በኃይል ሲወቅጠው ው ሳድስ ብሎ ጮኸ። አለቃ ገብረሐና ቀበል አድርገው አረ፣ ካእብ ነው፣ አረ፣ ካእብ ነው አሉት። ውድ የእልፍኝ ወግ ቤተሰቦቻችን በተከታታይ በአራት ክፍል ይዘንላቸው የቀረብነውን ሊቁ አለቃ ገብረሐና በሚል ርዕስ የታተመውን የመሰለ ለማ ሀብተ ተወልድን መጽሐፍ እዚህ ላይ እንጨርሳለን። ሌሎች ንባብና መጽሐፎችን ወደ እናንተው ማድረሳችንን ግን እንቀጥላለን። ይህን መጽሐፍ አሁንም ታነቡስ ዘንድ እንጋብዛለን። በዚህ በተከታታይ አራት ክፍል አብራችሁን ስለቆያችሁም እናመሰግናለን።